ይህንን ቪዲዮ በላይክ ጀምሮ የዛሬው ስጉድ ነው። ኪራ ራሱን በራሱ እኔ ታጥቦ ጭቃ ነኝ ታጥቦ ጭቃ ነኝ እያለ ራሱን ይወቅሳል። የዛሬው ስጉድ ነው። የዛሬው ስጉድ ነው የተፈጠረ ነገር። ጽናትንም ራሱ አሳብ ግድዋታል፣ ጽናትም ደንግጣለች ማለት ነው። እናም በምን ምክንያት ነው እየተፈጠረ ልትሉ ትችላላችሁ። ኪራ በጣም ትልቅ ስህተት ሰርቷል። ጽናትን በምን አይኔ ነው የማያት እያለ ይገኛል ማለት ነው። ሰላም ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይነል አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁ ብዝት ይበልልኝ። ከሀገር ውስጥም በሀገር ውጭም ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን ማለት ነው። የምለቃቸው አዳዲስ መረጃዎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እናም ይሄ በምን ምክንያት ነው የተፈጠረው? አሁን የማወራላችሁ የማብራራላችሁ ይሆናል ማለት ነው። ከቻላችሁ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ጽናቴ በጣም አዝናለች፣ በጣም ከፍቷታል። በምን ምክንያት ነው የተፈጠረው ልትሉ ትችላላችሁ። በምን ምክንያት እንደሆነ ኪራ በምን ምክንያት ከዚች ልጅ ጋር እንደተኛ የምነግራችሁ ይሆናል። በመጀመሪያ ቅዱስና ይቺ ልጅ አብረው ነበሩ። ልጅቷ የሴተኛ አዳሪ ናት። ልጅቱ የሴተኛ አዳሪ ናት ማለት ነው። እናም ቅዱስ ለራሱ እየጠጣ ነበር መጠጥ ማለት ነው። መጠጥ እየጠጣ እያለ አጠገቡ ቀርባ ነበር። እያወሩ እየተጫወቱ እያለ እባክሽን፣ አትቅረቢኝ እኔ ከአንቺ ጋር ማውራበት ጊዜም የለኝም እባክሽን፣ ተይኝ አላት ማለት ነው። ቅዱስ ማለት ነው ተይኝ ሲላት አይ አልታወክም ለምንድነው የማታወረው ለምንድነው የማትጫወተው እያለች የራሷንም ስራ እኔ ሴተኛ አዳሪ ነኝ እንደዚህ ነኝ ኑሮ ለማሸነፍ ብዬ በቃ ያለውን የሌለውን ስትነግረው ቅዱስም ታዲያ እኔ ምን ላድርግ ምን አድርግ ነው የምትይኝ እባክሽን ከፊቴ ዞር በይልኝ ከቻልሽ ዞር በይልኝ አላት ማለት ነው እናም ያው ድርቅ ብላ ከሱ ጋር እያወራች እያለ በስተመጨረሻ በሷ ምክንያት ቅዱስ ተጣላ ማለት ነው በስተ መጨረሻ ቅዱስ በእሷ ምክንያት ሲጣርላ ይደበድቡታል ብላ ይቺ ልጅ ምን ታደረጋለች ከቅዱስ ስልክ ላይ የሁለት ጓደኞችን ስትሞክር አልመለሱም ሶስተኛ የኪራን ስትሞክር ኪራ አነሳ ስልኩን አነሳና ምን ተፈጥሮ ነው ብሎ ሲጠይቅ ይቺ ልጅ ምንድነው የምትለው አረ ኪራ ጓደኛ እኮ እንደዚህ ከሰው ጋር ተደባድቦ ቶሎ ድረስለት አለችው ኪራ ደግሞ የዋ አይደል ከጽናቴ ጋር ተኝቶ ነበረ ከሞቃ አልጋን የቀሰቀሰችው የስራዋን ይስጣት ሌላ ምንም አልልም፣ ማለት ነው። ከሞቃ አልጋ ቀስቅሰው በጣም በጣም እኔ እውነት ተናድጃ። ያለው ጽናቴን ሲከፋት እንዴት እንደምናደድ ያው ድራማ ነው በነገራችን ላይ ችግር የለውም፣ ያው ትምህርት ነው። ከጽናት ድራማ እስኪ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጦልኝ ማለት ነው እና ወደ ቀጣዩ ገባለው። በስተመጨረሻ ጽናቴ ምንድን ነው ያለችው ኪራዬ እባክህን፣ ቃል ግባልኝ ምንም እንዳቶ? እንዳትጣላ አንተ በጣም ስለምትናደድ የምትጣላ አይነት ይመስለኛል። እባክህን ከመሄድ በፊት ኪራዬ ቃልግባልኝ አለችው ጽናቴ። ከዛን ጽናቴ እኔ ቃል ግባልሻለሁ፣ ምንም አላደርግም ከማንም ጋርም አልጣላም፣ ነገር ግን ቅዱስ እየተጣላ ነው ስላሉኝ ሄጄ መታደግ አለብኝ ያቅሜን ያህል አለ ማለት ነው። ከዛም እሺ ኪራዬ አለችው እና ሸኘችው ሄደ በሰላም ሄዶ ነበር እዛም በሰላም ደርሶ ምንድን ነው ለምን መጣ? ካለው ቅዱስ እንዴ፣ ተደባድባህል ሲባል ሰምቼ እኮ ነው፣ ስልክ ተደውሎልኝ በአንተ ስልክ ነው የተደወለልኝ አለ። ይቺ ልጅ ናት፣ አንቺ ምን አስበሽ ነው ቆይ? ከሞቀ አልጋ ቀስቅሰሽው የምታመጪው ምን አይነት ሰው ነሽ አንቺ? አለና በጣም ተናደደባት። ምን ሊያደርግ ታዲያ፣ ይደበድቡሃል ብዬ ፈርቼ ለአንተ አዝኜልህ ነው በማዘኔ ደግሞ ትጫውብኛለህ፣ እንዲህ አለች። ነው ወረደችበት ማለት ነው፣ ወረደችበት፣ ወረደችበት ማለት ነው ቅዱስ ላይ። ቅዱስም ሊበላት ሊበላት ተነሳ። በስተመጨረሻ እሺ ተረጋጉ አለ ማለት ነው ኪራ። እሺ አሁን የምንወጣው ከሆነ በጣም ብዙ ሰዎች ናቸው። ልትደበደቡ ከፈለጋችሁ አሁኑ መውጣት ትችላላችሁ። አይ እነሱ ዞሩ ሲሉ እንሄዳለን ካላችሁ አንድ ሁለት እንበል አለች ይቺ ልጅ። የሚገርማችሁ ነገር ከዛም ያው ኪራ ታውቁታላችሁ፣ መጠጥ በጣም ነው የሚወደው። ከጠጣም ደግሞ እስኪሰክር ድረስ ነው፣ ግጥም አድርጎ የሚጠጣው ኪራ ማለት ነው። በስተመጨረሻ ምን ቢፈጠር ጥሩ ነው። ያሳዝናል። ከዛም ከጠጡ በኋላ ኪራያው በጣም ጭንበስ ብሎ ስክር ብሎ ነበረ። ነገር ግን ቅዱስ ይጠጣል አይሰክርም። ይጠጣል፣ ግን አንተ ጠጥተ ማሰክር ምን አይነት ሰው ነው ትለው ነበረ። እንዴ ምን ነው ይሄናል? ምን አሳስቦች ነው የምትጠይቅኝ? ባክሽን ተፋችኝ አላት ማለት ነው ቅዱስ። ለማንኛውም እኔ መኪናዬን ገራዥ አስገብቼ እመጣለሁ ብሎ ሁለቱንም ጥሏች ሄድ። ሰክረዋል። የሚገርማችሁ ነገር እሱም ሰክሯል፣ ግን ብዙም አይደለም፣ እንደነሱ አይደለም። መኪናውን ገራጅ አስገባለሁ ብሎ መኪናውን እዛው መኪና ውስጥ እንደገባ እዛው ቀረ። ከዛ ሲጠብቁት ሲጠብቁት ሲጠብቁት ጠፋ። ቅዱስ እንዴ ቅዱስ መጣለሁ ብሎ የት ነው የሄደው አለ። ቅዱስ መጣለሁ ብሎ የት ነው የሄደው ብሎ ልጅቱን ሲጠይቃት፣ እናም ምንድን ነው ያለችው? እንዴ እሱ ቆይ መሬቱን ቆፍሮ ነው፣ መሬቱን ቆፍሮ ነው እንዴ ገራጅ የሚያስገባው መኪናውን አለች። መሬቱን ቆፍሮ ነው ገራጅ የሚያስገባው ቅዱስ ለምሮም አይመጣው ቆይ ይመጣል እንጠብቀው፣ ኪራያ ያለችው ይቺ ልጅ ማለት ነው። የሚገርማችው ነገር ከዛም ኪራያው እንደ ራሱ አይደል የሚያስበው። ሲጠብቁ ሲጠብቁ ቅዱስ እዛው መኪና ውስጥ ገብቶ ለሽ ብሎላቸዋል። እሱም ሰክሮ ሌላ እንዴ ከዛ ለጥ ብሏል። ጽናቴ ምስኪን ትደውላለች፣ ትቀጠቀጣለች። ኪራም ሰክሯል። እናም ደግሞ ቅዱስም ደግሞ ከአስራ ሰባት ጊዜ በላይ ደውላለታለች። እሱም ሰክሮ እዛው መኪና ውስጥ ገራዥ ላስገባ ነው ብሎ በዛው እሱም ለጥ ረ በስማ ጽናት በማል ተሰቃየች። ኪራይ የት ገብቶ ነው እመጣል ብሎ የት ሄዶ ነው ብላ ብታሰላስል ብታወጣ ብታወርድ ግራ ተጋባች። እናም ደግሞ ክብሮ መቶ ነበር። ክብሮም ኪራይ እኮ ትላንት የወጣው እስካሁን አልተመለሰም፣ ምን አባት ይሻለኛል? ምን ማድረግ አለብኝ? ስትል እንዲህ ለምንድን ነው ወዲያውኑም ያልነገርሽኝ እኔ ተከትየው እንዲሄድ ሲላትም እኔ ምን አውቃለሁ? ቶሎ የሚመለስ መስሎኝ እኮ ነው። ቅዱስ ከሰው ጋር ተጣልቷል ሲባል ደንግጦ ከተኛበት ሮጦ ወጣ ማለት ነው። በዛን ሰዓት ልነግርህም ፈልጌ ነበር። ቶሎ የሚመለስ መስሎኝ እኮ ነው። ብቻ ሰላም የሆንልኝ ኪራ እያለች፣ እናም ክብሮም ደነገጠ። ይሄ ልጅ ቆይ ምን ሆኖ ነው? በምን ምክንያት ነው የጠፋ? ብሎ እሱም ተደናገጠ ማለት ነው። ከባድ ነው። በነገራችን ላይ በተፈጠረው ነገር በጣም አዝናለች፣ በጣም ደንግጣለች። በቃ አይኖ እንዳፈጠጠች ነው የቀራችው ማለት ነው እና ለሁለት ቀን ያህል ቀረ። ከዛ በሶስተኛው ቀን ከሰከሩ በኋላ ጭንብስ ብሌለ እሺ እኔ ሚስቴ ከሰማች ምን ትለኛለች? በምን አይነ ሳያት አለው። ባክሽን ተይኝና ወደ ቤቴ ሊሂድ አላት። እንዴ በፍጹም አይሆንም ኪራ እየሸኘኝ እኔ እኮ በጣም ለብቻ ይፈራሉ አለችው። ከዛም በፍጹም አይሆንም እኔ ጽናቴ ጋ ነው የሚሄደው ባክሽን ተኝ ተፋችኝ አላት። ሰክረዋል፣ ተደጋግፈዋል፣ ተቃቅፈዋል። በስተ መጨረሻ መባክን ኪራ እንደዚህ አቱን እባክህን እባክህን አለችው። ከዛን አይ እኔ ሚስቴ ጋር ሊሄድ ነው ሲላት በድጋሜ ግን በጣም በጣም ለሚስትክ ታማኝ እንደሆን ታስታውቃለ፣ ወጣት ቆንጅዬ፣ በቃ ምናምን ያለውን የሌለውን በሱ ላይ ደረደረች። ከዛን እሱም እሺ በቃ ሊሸኝሻለህ። ያው ሰክሮም ስለነበረ በሱ ላይ መፍረድ አይቻልም። ቀጥታ ወደማይወጣበት ችግር ውስጥ ገባ ማለት ነው። አንዳንዴ ሳታስቡት ለሰው መልካም ነገር አደርጋለሁ ብላችሁ ለራሳችሁ የማትወጡበት ችግር ውስጥ ዱብዳ ውስጥ ነው የሚገቡት የኪራን ተመልከቱ ኪራ ጽናትን ምን ያህል እንደሚያፈቅራት እናውቃለን ምን ያህል እንደሚወዳት ምን ያህል ትልቅ ቦታ እንደሚሰጣት ነገር ግን በስተመጨረሻም እንደዚህ ሆኖ ተገኘ አሁን ላይ እንደው አውቆ እንዳደረገ ነገር እንጂ ሳያቅ እንዳደረገ ነገር ማንም ሰው አይቆጥርም አስባችሁታል እና አስቦበት አቅዶበት ሳይሆን በአጋጣሚ የተፈጠረ ነገር ነው እና በስተመጨረሻ አብሮ አተኛ። ጠዋት ላይ ተነስቶ አንቺ ማነሽ ቢላትም እንዲህ አንቺ ማነሽ ትለኛለ ማሬ ሱካሬ ፍቅር እያልካ ድረ ደግሞ ጠዋት ሲነጋ ማነሽ ማለት ምን ማለት ነው አለችው። በይ ስነ ስርዓት ሽንያዥ። አሁን ይህን ነገር ማንም እንዲሰማ አልፈልግም? ወይኔ ጽናቴን በምን ዓይኔ ነው ማየት፣ ምን ብዬ ነው መመለከታት። እኔ እንደ ሁሌም ታጥቦ ጭቃ፣ ሁሌም ታጥቦ ጭቃ፣ ሁሌም ቃል መብላት። እኔ ምን አይነት ሰው ነኝ ብሎ ራሱን ሲወቅስ በስተመጨረሻ፣ ይች ልጅ ምን ትላለች ትላለች? እንዴ ምን አደረግክ? በቃ እንደም አድርገናል አድርገናል። ደግሞ ማሪ ሱካሪ ስትል አድረ አሁን ትጸጸታለህ? ኧረ እባክህ ምን አስበህ ነው አንተ? ግን ደግሞ አንቺ ማነሽ ትለኛለህ አለ። ከዛ ከእንቅልፋቸው ከነቁ በኋላ ካወሩም በኋላ እባክሽን፣ ማንም ሰው እንዲሰማም ይሄን ነገር እንድታወሪም አልፈልግም፣ በቃ ይበቃሻል፣ ዝግ ያለና ተነሳ። ይሄን ስራ የሰራው ቅዱስ ነው ብሎ ሮጦ ቅዱስን እነቅ ከቅዱስ ጋር ደግሞ ተጣሉ። ቅዱስ ደግሞ እኔ የማውቀው ነገር የለም በዛን ሰዓት ስልክ የደወለችው በራሴ ስልክ እሷ ናት፣ እኔ አይደለሁም። በእርግጥ አዎ ተጣልቻለሁ፣ ነገር ግን እኔ ደው ያላልኳትም። እሷ ምናልባት ለእኔ ያዝናልኝ ይሆናል የደወለችው። እናም ኪራ በጣም ይቅርታ አድርግልኝና ልቀቀኝ አለው። ከዛም ከተጣሉ በኋላ አንቆት ነበር ለቀቀው። ኪራ አንገቱን ነበር ያነቀው ተናዶ ማለት ነው። ምክንያቱም በሱ ምክንያት ነው ይሄ ችግር የተፈጠረው። እና እዚህ ጋር ደግሞ ቅዱስ የሚያውቀው ነገር የለም። ይሄን ተንኮል ያሰበችው ይቺ ልጅ ናት። አስባችሁታል። እና ያው ድራማ ቢሆንም አንዳንዴ ለሰዎች መልካም ነገር አደርጋለሁ ስትሉ የማትወጡበት ችግር ውስጥ እንደምትገቡ ነው የሚያሳየው ማለት ነው። ኪራ ለቅዱስ ቅዱስን ለመታደግ ነው ከቤት የወጣው የሚወዳትን የሚያፈቅራትን ሚስት ትቶ ማለት ነው። ነገር ግን በስተመጨረሻ ዞሮ ዞሮ የማይወጣበት ችግር ገባ። የጽናትን አይን እንዴት ነው ማየት የምችለው ብዬ ነው ማያትስ እኔ እንደ ሁሌም እንደተሳሳትኩ ሁሌም ችግር እንደገጠመኝ ሁሌም የማይሆን ስራ እንደሰራው ምን ባረግ ይሻለኛል? እኔ እኮ ታጥቦ ጭቃ ነኝ እያለ ራሱን ይወቅሳል። እናም ደግሞ እባክን ምን ራስን እንትን ትላለክ? ማታ ያልከውን ረሳክ? እንደ እያለችው ብታናግረውም በስተመጨረሻ አልፋታህን ብላ እስከ ቤት ድረስ መጣች። በሩን ሲያንኳኳ ጽናት በሩን ስከፍት ሁለቱ እያወሩ ነበረ ተደናገጠና፣ ኪራ ቀድሞ ሲገባ እሷም ተከትለው ገባች። ስማኝ አለችው፣ ለሶስት ቀን ታገሰኝ ለሶስት ቀን አንተ ቤት እሆናለሁ፣ አለበለዚያ ግን አለበለዚያ ምን ልታረጊ? ሚስጥሩን ለማውጣት እኮ ነው። ከዛ እሺ እታገዝሻሉ ለሶስት ቀን አለች ማለት ነው። እናም ሁለቱ ሲነጋገሩ፣ ጽናት ሰምጣ ደነገጠች። ምን እየተፈጠረ ነው? ምን እየተካሄደ ነው ስትል አይ ስለ ቤተሰብ ስለ ዝምድና ነገር ነው አለችና፣ ልጅቷ አሸፈነች ማለት ነው። ምክንያቱም ይሄን ሚስጥር ሰማች ማለት ኪራ አለቀለት። እናም ይሄን ይመስላል ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ኪራ ሲሰክር የሚያደርገውን አያቅም ማለት ነው። በጣም ከባድ ነው እንዳየኑ አንገቱን ነው ነቅ ያደረገው እና ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። ባይ ባይ።